ስለዚህ በጥንቃቄ የምትሄድበትን መንገድ መምረጥ አለብሽ። ትውል እኔ ከዚህ በላይ በቃኝ አባዬ። በሰዎች ታግቶ ማሰብ አልችልም። ሁላችንም እኮ እንዲሰቃይ አንፈልግም፣ ግን ጥንቃቄ ካላደረግን እንዲሰቃይ ይፈቀድን ማለት ነው። ከዚህ በላይ ዋጋ መክፈልም ካለብኝ ነ እንጃ ልሽ ያሰብኩትኝ ቲና ማገት ምን? አዎ ይልሽ ቲናን አገታትና በጉልበት አወጣጣታል። ምን? በዛማ አይሆንም። ለምን እሱ አላጋሹ ገንዘብ ሳትከፍለው እሱ ቀረ አባዬ። የሚጎዳ አይመስልም። እንደዚ አይደለም አጋቹ እንደሆነ የሚፈልገው ገንዘብ እንዲ፣ ገንዘቡን እኮ የምትሰጠው ቲና ነች። ልሽ ቲና ገንዘብ ሳትሰጠው ከቀረች አጋቹ፣ ከነ ገንዘብ በፖስት አዘጋጅቼልሃለሁ። እስከዛ እሱን ተጠቀም፣ የቀረውን ደግሞ ሰውየው ሲከፍለኝ እሰጥሃለሁ። ጥሩሆናለሁ እኔ ግን በሰው እጅ ታግቷል በሚለው ሀሳብ እየጸናሁ ነው። ምን? አንቺ ደግሞ እሱም፣ ማን ያግተዋል? ገንዘቡን የሚፈልግ ው የሚያውቀ ሰው ነው ሰላም ውድ የቻናል ላይ ቤተሰቦች ሰዎች እንዴት ናችሁ? በያላችሁበት በሰላማችሁ ጊዜ ተደፈፍ ወሊ ለዚህ ቻናል አዲስ ነው፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባክብሩ ጠይቃለሁ። ትሁት ክፍል አርባ አንድ ይዘመልቻለሁ ማለት ነው። እናም ዳኒ ወደ አባባ ታገቱባት ጋር ሄዶ ነበርና፣ አጋች ሰውዬ እንግዲህ በጣም አድርጎ ዳኒ እየደበደበው ነው። ዳኒ በድጋሚ እንግዲህ አባባ ሊፈተው እየሞከረ እያለ ይመጣና አጋቹ ልጅ አባባን የደበደባቸውን ዳኒንም ዳኒንም የመታውና፣ ማን ነው የላከ ሲልም ይጠይቀዋል። ማን ነው የላከ ሲልም ትኛል። አንተ ወንድሜ ተረጋጋ፣ እኔ ዳኒ ይባላለሁ፣ የቲና ፍቅረኛ ኔ ሲልም ይነግረዋል። እንን ሰውዬ የሚያሳግት ነው በጋራ ነው ሲልም ትኛል። ምንድን ነው የምታወረው፣ ምንድን ነው የምትቀባጥረው ሲልም አጋቹ ሰውዬ ይጠይቀዋል። መንሀይ ደውለህ ነገራት፣ ደውለህ አጣራ ሲልም ይጠይቀዋል ሁም አጋችን ሰውዬ የቲና ፍቅረኛ እንደሆነና ሽማግሌው እንደሚገለው ይነግረዋል አጋችን በምን ላምንህ ይችላለሁ የተሳሳተው አንተ ነሲል እንግዲህ በደገሙ በቦክስ መታ ቲና ወደ ቤት ተመልሳለች ከትውት ጋር እያወራች ነው ማለት ነው ትውት የቀዝቀዛ ውሃ አምጭ እስኪ ስትልም ትጠይቃታል ትውት እንግዲህ ጸባይ እየገዛች ነው ምክንያቱም አባባ ያለበትን እስከምታውቅ ድረስ ቤት ግስት እሺ እሺ ብራ እየታዘዘች ያለችው ማለት ነው። ከሆነ አምጣት አላት። ከዘጣች በኋላ ምንድነው በሀሳብ እንደዚህ ሆነ ስትላት አባዬ ና ፍቆይተ እና ታለቅሽ ነው እንዴት ስትላት እንደ ህፃን ህፃነት ቢኖረኝና ባለቅ ስትላት፣ በይ በይ አትጨናነቂ ረጋ በይ ስትልም ተንታላል። አንቺ አልጨነቅሽ ትላለች። ቤቷ አየሽ እንዴት ጭር እንዳለ ስትል ትጠይቃታለች። እነሱም እንደዚህ በሚያወሩበት ሰዓት እንዳትጨናነቂ እያለች ቶት ስታጽናናት፣ እንግዲህ ካሌብ ይመጣና በመካከላቸው ይቀመጣል። እንዴት ነው ዛሬ ቤቱ ነው እንዴ ድብርት? ሁለታችሁም ደብሯችኋል፣ ፊታችሁም ዘፍዝፋችኋል ስትልም ቲና ትናገራለች። ካሌብም ስለ አባዬ የሰማሽ አዲስ ነገር አለ እንዴ ሲልም ይጠይቃታል። አይቶ እሺ፣ ውስጤ ደግሞ ደህና እንደሆነ ነው የሚሰማኝ፣ ምንም አይሆንም ስትልም ውስጤ ነገረኝ አልኩ

ቱቴ እንደሚሄድ አላውቅም ግን ዞር ዞር ብዬ ልመለስ ይላታል። ሀሌውም በሀሳብ ቅልጥ ጥብሏል። የት ሂደህ ነው ስትለውም ሀሳቢ አንድና አንድ ብቻ ነው ይላታል። አባዬ ማዳን ብቻ ነው ሀሳቢ ስልም የሁላችንም ሀሳብ ነው ስትልም፣ ቶቴ ተንትለዋል። እኔ ከዚህ በላይ በቀኝ አባዬ በሰዎች ታግቶ ማሰብ አልፈልግም። ሁላችንም እኮ እንዲሰቃይና አንፈልግም አንፈልግም ምቲናን እንደሚያግታት ያማክራታል። ትሁት እንዴት? እሷ እኮ አሳጋች ናት፣ እንዴት ታግታታለ? አጋቹ ደግሞ ቲናን ካጣ ብር ሚሰጠው ካጣ አባዬን ይገለዋል ስትልም እንትትላለች። ትላለች አይ አጋቹ ከአባዬ ጋር ይደራደራል ቲና ከጠፋችበት ሲልም ካሌብን ሀሳብ አምጥቷል ማለት ነው። እኔ እንጃ ስትልም እንግዲህ እሷን አባዬ ምን ውስጥ ይሆን ያስቀመጠች ስትልም በሀሳብ ጭንቅ ብላለች ቶፍቴ ምንን ምንም አትሆንም። አባዬ ደህና እንደምትሆን ተስፋ አደረገን ፈጣሪ ይጠብቅ እያለችም ትሁቴ በሀሳብ እንትን ብላለች። ዳኒም እንግዲህ አጋቹን አሳልፎ አባባን እንዲሰጠው ቢለምነውም እንግዲህ አጋቹ እምቢ ብሏል። ቲና መጣ እስከምታረጋግጥልኝ ድረስ አንተን አላምንህም አንተ የእሱ ወዳጅ የእሱ ቤተሰብ ነው የምትመስለኝ ሲልም እምቢ ብሎታል። አጋቹ እሱም አንተ ፈሪ ነህ ወንድ ስለደበደፍ ወይም አስረ ስለደበደፍ ጀግና ትባልም። ሰው መግደል ጀግና አያስብልም ሲልም እንትን ይለዋል። ታዲያ አንተ ምን ልታደርገውን? ሲለውም ሲለው እሱማ ጠላቴ ነው ብሎ እሱን ለማሳመን ሞክሯል። አጋችሁ ግን እኔ ታማኝ ነኝ ሲልም እንትን ብሏል። እናም በዚህ እንግዲህ ቲናን እየጠበቀ ነው። ባለበት ሰዓት አጋቹ ደውሎ ቲናን እየጠበቀና እንደዋሸችው ሌላ ሰውም ከሱና ከሷ ውጭ ማንም እንደማያውቅ ነግረው ስለነበረ አንቺ ዋሽቶትኛን? ሲልም ወደ እሱ ጋር እንድትመጣ አድርጓታል። አሁን የአንቺ አገልግሎትም እንደዚህ ሲጋራ አልቆበታል። ላደረግኩበት ነገር እጥፍ አድርገሽ ትከፍልኛለሽ፣ ወይም እንደዚህ ሲጋራ እጨፈልቅሻለሁ ሲልም ይዝትባታል። ምንድን ነው ድራማሽ ምሰሬ ሲልም እንግዲህ እንትን ይላታል። ሀሳብሽ ምንድን ነው እስከ መቼ ነው ድራማሽ የምትቀጥይው ሲልም ይነግራታል። ይህንን ሰው እንደማያወቅ ነግረሽ አሁንም ስለ ገንዘብ ትደራደር ያለሽ ወይ ሲልም ይጠይቃታል። ይ ማን ነው ያወቀ ያልኩ እሱ ማን ነው ስትለውም በሚፈተው ሰዓት ዳኒ በጣም ተደነግጥና ሄዳ ልታቅፈው ስትልም ተቀመጭ ብሎ ያስቀምጣታል። ይህን ያደረግሽ አንቺ ነሽ ወይ ሲልም ይጠይቃታል። ይናን ታትተው እንዳትሄድ እና እዚህን ሰውዬ ደግሞ ብዙ እንደማይቆይ እናም ሽማግሌውን ቶሎ እንደሚገድለው አስቦ እንደመጣ ይነግራታል። ማለት ነው ዳኒ ይህን ማድረግ የለብህም ነበረ ስትለው፣ እንግዲህ አጋቹ ደግሞ ዳኒ እዛው እንዲቆይ አባባ ጋር እንዲቆይ ወይም ደግሞ ብሬን ሰጥሽ አሰናብች ሲልም ይጠይቃታል። አጋቹም እንግዲህ የዳጊ እዛ መገኘት አሳስቦታል እና ፍቅረኛሽ ስለሆነ ብቻ እኔ የሚተወኝ ይመስለሻል? ለፖሊስ ይሰጠኛል እኔ ስለደበደቡት እና ስለአስፈራራሁት ብቻ የሚተው ይመስልሻል ወይ ሲልም እንትን ይላታል። አንተ ብትጃዝ እኔ የሚቀርለኝ ይመስልሃል እንዴ ስትልም ትትሏለች። ዳኔም አባቱን እየጠራ ዛሬ ደግሞ አንተ ልትገል ላይ መጣ እያለ እንትን ይለዋል። እኔ የመጣሁት ላድንህ ነው ሲለው ነበር። በአሁኑ ሰዓት እንግዲህ ቲና ማተው ወጠው ጣጣ ውስጥ ገብታለች። ዳኔም እንግዲህ ከዛ ቤት መሄዱ የስረው የስረው አዳጋችና እሱም ዋጋ እንዲከፍል እና እየመተውን ባለበት ሰዓት አትምተው፣ እሱ ከስምምነታችን ውጭ ነው ስትልም ታስቀረዋለች ማለት ነው። በጣም ለአጋችሁ ብር እንደምሰጠው ታረጋጋዋለች። አንቺና እኔን የሚያገናኘን እንግዲህ ብርና ብር ብቻ ነው ሲለም እንትን ይላታል። በፖስታ አስቀምጫለሁ ቤት ረስቼው መጥቼ ነው ስትልም ታረጋጋዋለች። ትወትም በአጋጣሚ ትደውልና ፖስታ እንዳገኘች ትነግራታለች። ሰሚት አካባቢ ነኝ ስትልም እንተተላክ በመሀል የገናኝ ነው። ፖስቶን ትሰጣታለች። ውስጡ ምን ቢኖረው ይህን ታክል እያስጨንቅ ስትላት ውስጡ ገንዘብ ነበረ ሰው ፈልጎት ነበረ ስትልም ትነግራታለች። ሀቅሽ ከሆነ እናንተን ከሆነ ምን የማያስጨንቅሽ፣ የትም አይሄድም ስትልፍ ተናግራታለች። ያትም እንግዲህ ቲናን ተከታተላታለች። ቲናን ብሩን ውስጥ አላጋችሁ ሰጠዋለች። ይሄ አንሰኛውን ብር ያስፈልገ ሲላትም፣ ለጊዜው ይህን ተጠቀም እጨምርሃለሁ ስትለውም እስከ ነገ እንድታገኝለት እና እንድታመጣለት ይጠይቃታል። አሁን ቤት መሄድ ስላለብኝ ቤት መሄድ አለብኝ ብላ ስትሄድም ዳኒ እየተሰረበትን ይፈተዋል። ፈቶት አባየን እየፈተው ባለበት ሰዓት ልጁ አጋቹ ይመጣል። እናም ሁለቱንም ይመታቸዋል። ዳኒንም አባአባንም ይመታና ሊያስራቸው ሲልም ከኋላ አጋቹን መጣ ትሁት ናት እንግዲህ ጭንቅላቱን ትለዋለች ማለት ነው። እና የሚቀጥለው ይወጣሉ ወይስ እንዴት ይሆናሉ ይያዛሉ? የሚለው ውድ ቤት ሰዎችን ይዣ ይመጣ ይሆናል የነበረን ቆይታ መልካም ጊዜ ይሁንላችሁ።